የሚያድንቅ ምለወጭ የሚረዳ አንተ ያማል እንዴ? ምን ልታደርገው? ምን ነው አብረን እንድንበላ እኮ ነው። ሰ ሙሉ ቀን የቀዘቀዘ የዋለ ምግብ እዚሁ ስልቀላቅል ነው እንዲያ። ምን ችግር አለው? ትቀልጃለሽ? ይቅርታ ሄኒ፣ እኔ የቀዘቀዘ ምግብ አላጅ አለ ሊያውም ሽሮ። አረ እንዳሰባችሁት አይደለም። እናትን ች የሰራችን ልትቀንሱት ደግሞ በጣም ይጣፍጣል እኮ። እናትነቱ ለአንተ እንጂ ለእኔ ነው እንዴ? እሺ፣ ሄኖክ ወዬ ባይሆን የራስን ብላና ቡና አብረን እንጠጣል። ሁሌ አይደል እንዲህ አብሮ ነው የሚበላው፣ ዛሬ ምን ተገኘ? ከፈለግሽ አንቺ አብረሽው መብላት ትችያለሽ። ወይ እሱን ተወውና ብር አዋጣና ምግብ ይጨመር። ብር እንዴለኝ ታውቃላችሁ። ብቻዬን ከምበላ ብዬ እንጂ እንደ እናቴ ምግብ የሚሆንልኝ የለም። በል እንግዲህ የእናተን ሽሮ ስጠጣ እኖራለሁ። ቆንጆ ቆንጆ ትምህርታዊ ነገሮችን ያስተላልፋሉ። ቅርብ ጊዜ የመጡ ቲክቶከሮች ናቸው። በእውነት በጣም ደስ የሚል ነው። ነገር ግን ቤተሰብ እኔ አንዳንዴ ግን እንደዚህ አይነት ነገሮች አሁን የትኛውን ለማስተማር እንደፈለጉ አልገባኝም፣ በእውነት በተለይ ወይስ እንዴት ነው የድሃ ምናምን የሚልም አልታየበትም። ግን እናቱ የሰራቸው ነገር መጥፎ እንደሆነ አድርገው ነው አሁን እየሰሩት ያለው፣ ወይም ደግሞ ሽሮ የመጨረሻ የወረደ ምግብ እንደሆነ አድርገው ነው ያሰቡት። አዎ በእውነት አንዳንዴ እንተ ስትሉ የሆነ እንትኖችን እየለያችሁ የትኛው ነው ጉዳቱ፣ የትኛውን ነው የምናስተምረው፣ የትኛውን ነው እያላችሁ ብትናገሩ ጥሩ ነው። በእርግጥ እከታተላለሁ፣ የእናንተን ቲክቶክ አያለው። ግን የዛሬው ግን የከፋ ነው። የከፋ ነው ስላችሁ፣ ስጋ መብላትና የእናትን ሽሮ መብላት የትኛው ነው የሚበልጠው? እስኪ በሞቴ ንገሩኝ እስኪ ሂደህ እዛ የአህያ ስጋን እየበላ እንትን ልትለኝ ነው እንዴ? እንደገና የውሻ የሆነ ምናምን ሂደህ ቅልጥም ይዘህ እየበላ ምናምን፣ አንተ አሪፉ ነ ማለት ነው። የእናት ሽሮ ግን ስንት አይነት ቅመም እንደሚገባበት ታውቃለህ፣ እንዴት ፈዋሽ እንደሆነ እንዴት መድኃኒት እንደሆነ ታውቃለህ። መጀመሪያ አንዳንዴ እንደዚህ አይነት ነገሮችን ወይም ደግሞ እናት ደግሞ ምንም ነገር እንትን እንደሌላት አድርጋችሁ ስትጥሉ ስታጣጥሉ አይቼ ነው። ኢትዮጵያውያን እናቶች የማይሰሩት የማያደርጉት ቅመም የለም። ቤተሰብ በዛ ላይ ደግሞ ሽሮ። ሌላስ ቢሆን እናት ቤት ይዛ ትምጣ፣ ቋጥራ ትምጣ የዋለ አረ፣ ቤተሰብ። አሁን እኮ ሄደው እዛ የሚበሉ ሰዎች እኮ ናቸው፣ አንዴ በጠጠር በምናምን በኩላሊት በደም ግፊት እየተሰቃዩ ያሉት። የእናት እንጀራ ይዞ ሄደውማ የምታዩት ነው። አምሮበት ነው የሚመጣው። ልጁ እኮ ከእናንተ ይበልጣል እኮ የእሱ ሰውነትና እንትኑ። በእውነቱም ምናልባት እውነትም ባይሆን ፊልም ቢሆን እንኳ ግን ልንገራችሁ፣ እቤታችሁ እየቋጠራችሁ ሄዳችሁ ብሉ። ቢቀዘቅዝ ይሻላል፣ ቢቀዘቅዝ ይሻልሃል። የእናት ምግብ በተለይ ብላባት፣ ቢያንስ እንኳን ሳትሰጋ ነው የምትበለው። ሳትሰጋ፣ ስለ ኮንተንቱ፣ ስለ ድህነታችን፣ ስለ ምናምናችን ተው ስላለ፣ ያንን ተው። ምን ይላል አለ እንትና ምን ይላል?

ክብር ይስጣችሁ። ጨኮ ብራዘርስ መቼም የታወቃችሁ ምርጦች ናቸው። በእውነት ነው የምላችሁ፣ ምርጦች ስላችሁ በእውነት በምክንያት ነው። ለምን ብትሉኝ በባለፈው በብዙ ነገር እንደዚህ በደንብ የሚሰሩ ሰዎችን በማበረታታት እንደዚህ እንትን በማለት የደከሙ ሰዎችን እንደዚህ እየሄዳችሁ ወይም ደግሞ መዝናኛ ቦታ ማስታወቂያ ሳይቆር ማስታወቂያውን ሳይቀር በደንብ አድርጋችሁ እየሰራችሁ እንደነበረ በደንብ አድርገን ተከተላተለናል ያው ፎሎ አድርገናል ይሄ የታወቀ ነው አሁን ደግሞ በእውነት ነው የምላችሁ ሪስፔክት በደንብ መደረግ የሚገባቸው በተለይ ደግሞ መምህራን መምህራን ሁሉ ነገር ነው ማለት ይቻላል እንግዲህ መምህራንን የምታውቁት ነው መምህራን ሁሉን ያፈራል ዶክተርን ያፈራል ኢንጂነርን ያፈራል ራሱ መምህርን ያፈራል ሳይንቲስትን ያፈራል። የማያፈረው የለም ቤተሰብ፣ ነጋዴን ያፈራል ምን ምንድን ነው ይህ ሁሉ፣ በሱ ነው በቃ የሚያልፈው፣ በመምህር አልፎ ነው ይህ ሁሉ የሚሆነው። ግን ይህን ሁሉ አውጥቶ እሱ ግን በእውነት በምን ይውጣ? እንዲው ቢያንስ በፋይናንሻል ስትሮንግ አይሆንም ቤተሰብ፣ ቢያንስ እንኳን በዚህ ሳፖርት አይሆንም ቢያንስ እንኳን እንኳን እናክብር ክብር እንወዳለን ስጦታ እንኳን የሚሰጠው የለም ቤተሰብ። አሁን እኮ ሻይ ወጥቶ የሚጠጣበት ጊዜ እንኳን አይደለም። ብሩ እንኳን የለው አፍሮ ተሸማቆ ነው የሚኖረው። በእውነት እግዚአብሔር ይስጣችሁ፣ ክብር ይስጣችሁ። በእውነት ቾኮ ብራዘርስ በደንብ አድርጋችሁ አይታችኋል፣ ተመልክታችኋል። በእርግጥም በጣም ብዙ ልጆችም አሉ፣ እነ ባርኮትም አለ። ባርኮትም በባለፈውም አይታችሁታል። ባርኮት በእውነት እንደዚህ አይነት ኮንተንት ክሪኤቲቭ ሰውኖች የሚያስፈልጉት ኮንሰንት ክሬቲ የሚባለው እንደዚህ ነው። ህዝብን ከህዝብ ጋር የሚያገናኝ የሚከበሩ ሰዎችን ማክበር ያለብህ ማነህ በሚለው በጣም ያስፈልጋል። ክብር ይስጣችሁ በእውነት እምባዬ ሁሉ እስከሚመጣ ነው ያየሁት። የእውነትን የምላችሁ እንግዲህ የእዚህ ጋር መግለጽ ስላልፈለግኩ ነው። ውስጣችሁን ሁሉ አንብቷል። ይኸው እንዲህ ነው በቃ የሚያስፈልግ በቃ የሚያስፈልገን እነዚህ ናቸው። በቃ እነሱ ናቸው ምንድን ነው መከላከያ አንድ አገሪቱን በደንብ አድርጎ ሰርቭ የሚያደርግ የሚጠብቅ ነው። ለሱ ክብር ልታደረግ ይገባዋል። እኛ ተኝተን ታድራለህ፣ አንተ ተኝተህ በሰላም ታድራለህ። እነሱ ለሞት ተዘጋጅተው ነው፣ ሊሞቱ ማለት ነው፣ በቃ ሊሞቱ። አንተ እኮ ተስፋ አለ ልትበለው የምለውን አንተ ነው እንጂ ተስፋ የላቸውም። በቃ ነገ እሞታለሁ ብሎ ነው የሚሄዱ። ለምን ለሀገር ብዬ እሞታለሁ በቃ ብሎ ነው የሚሄዱ። እነዚህ ደግሞ በቃ ትውልድ መቅረጽ አለብኝ ብሎ ግን የሚያገኙትና ሪስፔክት የሚያገኙት ገቢ በጣም የሚያሳዝን ነው። እና ለእነዚህ ሰዎች እንደዚህ አይነት ክብር መስጠታችሁ በእውነት ክብር ይገባችኋል። አሁንም ቀጥሉበት፣ በእውነት በባለፈውም እንደዚህ የሆነ ጊዜ ላይ ትንብየላችኋለሁ። ቀጥሉበት ቾኮ ብራዘርስ በእውነት ነው፣ እንዳትለያዩ ብቻ እንደዚህ እየሄዳችሁ ህዝቤን በደንብ አድርጋችሁ እስኪ ልቡን አለንህ በሉት፣ አለን በሉት። በቃ ህዝብ ማ የምታውቁት አይደለ? አለን እያላችሁ እንደዚህ ስሩለት፣ እግር በእግር እየተከተል እንደዚህ ደግሞ ላላዩት እናሳያለን። ታንክ ዩ ቬሪ ማች። አስቸኳይ የሕክምና እርዳታ ጥሪ። ይህ በምስል ላይ የምትመለከቱት ወንድማችን አቶ አየነው ማረው ታከለ ይባላል። በ2017 ዓ ም ታሞ በሕክምና ራሱን ሲረዳ ቆይቷል። አሁን ላይ ግን በባህር ዳር ከተማ በበበጊዮን ሪፈራል ሆስፒታል እየታከመ ይገኛል። በዚህም መሰረት ዶክተሮቹ ከፍተኛ የመንግስት እና የግል ሆስፒታሎች እንዲሁም ወደ ውጭ ሄዶ እንዲታከም አዘዋል። በዚህም ምክንያት ዶክተሮቹ ምርመራ አድርገውለት የጭንቅላት እጢ ብለው ነግረውታል። በህክምና በነሱ ግምት መሰረት ከአንድ ነጥብ እስከ አንድ ነጥብ አምስት ሚሊዮን ብር ይጠይቃል። ይህ ወንድማችን ደግሞ ይህን ለማድረግ አቅሙ የለውም። ቤተሰብ፣ ለወገን ደራሽ ወገን ነውና ቤተሰብ ሁላችሁም ኢትዮጵያና ኤርትራውያን በሙሉ የሚቻላችሁን አምሳም ሆነ ስልሳ መቶ በዚህ በኢትዮጵያ ንግድ ባንክ ዮርዳኖስና አበረ በሚል አካውንት የኢትዮጵያ ንግድ ባንክ እያስገባችሁ ወንድማችን እንርደው። ቤተሰብ በሌላ መልኩ ሰውየውን ማግኘት የምትፈልጉ ደግሞ ስልክ ቁጥሮቹ በዚህ ጋ ሉላችሁ። በዚህ እየገባችሁ እየደወላችሁ ወንድማችን አበረታቱት እንላለን። እጅግ አድርገን እናመሰግናለን። ግባ ግባ ግባ። ፀሐይ ትባላለች፣ የቤት ሰራተኛችን ናት። ሰራተኛችሁን በጥንቃቄ ነው ያዛችሁት። እን- ዶክመንቱን ልስጥህና ቶሎ ልሸኛ። አይ ግድ የለም ግድ የለም፣ እዚህ ድረስ መጥቼማ ባለቤትህን ሳልተዋወቃት አልሄድም። የት አለች ባለቤት? የት አለች? የለችም፣ ስራ ናት። ታመሻለች። ጠንካራ ሰራተኛ መሆን አለባት። አሃ፣ እትዬ ብርቱ ናቸው። ስራው ምን ነበር ያልከኝ? ስራው? አይ ስራው ምን ያደርጋል። ፀሐይ እንዴ፣ ውሀ እንኳን አምጪ እንጂ አስታወስኩት፣ አስታወስኩት፣ ፀሐፊ ነው ያልኩህ። ኧረ ውሀ፣ ውሀ፣ ፀሐይ፣ ውሀ፣ እንትን። እኔ ፀሐፊ አይደለሁም ሂሩት ምን ተስኖት ትባላለሁ፣ አርክቴክት ነኝ።

ሰራተኛችሁ ሳይማት አይቀርም። ቁጭ በል ቁጭ በል። ለቤትህን ደስ ገለት። እሺ በስንቱ ሚስት ማለት ያንቺ ያማታል ከሚባል ሰራተኛው ያማታል ቢባል ይሻላል። እንደሱ እንደተኮሳትርሽ ትቆያለሽ? ወይስ የቢሮ ፀሐፊ? እህ፣ የቢሮ ፀሐፊ ናት ብለነው ነው የምታስተዋውቀኝ ስራ አይናቅም፣ አይደነቅም። ለምንድን ነው ትክክለኛ ስራዬን ያልተናገርከው? ንገረኝ። ለምንድን ነው እ ማረባ ስለሆንኩ እንደዚህ በመድበስበስ አልፋለሁ ብለህ ከሆነ ተሳስተሃል። በስንቱ ተናገር፣ ለምንድን ነው አላቅም እስቲ ተመልከሽ፣ የሆነ አንድ ሬዲዮ ጣቢያ ውስጥ እንደ ቁራ ለምን ለምን ለምን ለምን ስሉ እላለሁ። አድማጭ ይኖረኝ አይኖረኝ እንኳን አላውቅም። አንቺ ግን በቃ አለ አይደል በሙያሽ የተሳካልሽ ሰው ነሽ። እናም እፈራለሁ፣ ሰዎች ሚስቴ እንደምትበልጠኝ እንዳያስቡ እፈራለሁ።

እንደዛ መፈለግና ሆኖ መገኘት ይለያያሉ። ከአላማሽ መዝገበ ቃላት ማየት ይቻላል። በፍጹም ያው አይደለም ያው እንዲያውም፣ ዛሬ ባሌ ከሁሉም አንደኛ እንደሆነ ስከራከር ነው የዋልኩት ነው ብታምነኝም እኮ ስሟገትልኝ የዋልኩት አዎ፣ አንደኛ ጋዜጠኛ፣ የፕሮግራም አዘጋጅ ነው ስትይልኝ ዋልሽ። በጣም ደስ ይላል።